ጤና ይስጥልን ውድ ሲዳማ ኒውስ አድማጮቻችን፣ ክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ እንኳን ትችት ስድብ ግለሰቦች እንደማሳስር እየተናገሩ በትግራይ ከአንድ አመት በላይ በሁለት ጎራ እርስ በርስ ሲተቻቹና ሲሰዳደቡ ዲሞክራሲ ነው ብሎ ያለፈ የክልል መንግስት፣ በኦሮሚያ በርካታ ተቃዋሚዎች መሀል አዲስ አበባ ቁጭ ብሎ የክልሉን መንግስት ሲተቹ እና ሲወርፉ ወስዷል አሰረም የኦሮሚያ ፖሊስ። በሀገራችን ኢትዮጵያ ከቅርብ ጊዜ ወዲህ እንኳን የክልል መንግስትን የሀገሪቱን መሪ መተቸት መብት እንደሆነ ክቡር ጠቅላይ ሚኒስተሩ በተደጋጋሚ ይናገራሉ። በአቶ ደስታሌ ደግሞ የሚመራው ሲዳማ ክልል መንግስት እንኳን መስደብ ለምን እኔ የምተችበትን ቪዲዮ ላይክ አደረጋችሁ ብሎ በግፍ አስሮ አጉሮም ይገኛል።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 ልክ እናስገባችኋለን፣ በትጥቅ በሁለት ሳምንት አራት ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉትም ነበር። በመሳደብ አይደለም፣ ከዚህ አልፎ በኃይል የተመረጠን መንግስት መናት ሲጨመርበት ነው። ሰብብ፣ ክቡር ጠቅላይ ሚኒስትር እርስዎ እንደተናገሩት በትችትና በስድብ ሳይሆን መንግስትን ባይል ለመጣል ሲሞከር ነው ስርና ጸብ የሚመጣው ብለዋል። ታዲያ ምን ነው ክቡር ጠቅላይ ሚኒስትር፣ በሲዳማ ክልል የአቶ ደስታ ሌዳሞን አገዛዝ የዝርፊያና የሙስና ተግባራት በማህበራዊ ሚዲያዎች ስለተቃወሙ ብቻ አርቲስቶችንና ነዋሪዎችን እንደ ሁለተኛ ዜጋ አፍነው ወስደው ሲያስሩ ለምን የእርስዎንና የፓርቲውን ህግ ጥሰዋልና የሲዳማ ክልል መንግስት አመራሮች ላይ ለምን እርምጃው ዘገየ? ክቡር ኢፌድሪ መሪ ሶስት ወራትን መለ የሲዳማ ህዝብ በላውን አጥቻለው። የክልሉ ፕሬዚዳንት አቶ ደስታ ሌዳሞ ግን በ300 ሚሊዮን ብር መኖሪያ ቤት እየገዛ ህዝቡን መኖሪያ በህግ ይጠይቅ ብለው ድምጻቸውን ላሰሙ ለክልሉ አርቲስቶች እስርና ማሳደር ሲደርስባቸው ይሄስ የብልጽግና መርህ ነውን? ክቡር ዶክተር አብይ አህመድ ከሰሞኑ ግምገማ በአቶ ደስታ ሊዳሞ ላይ እርምጃ እንደወሰዱ ሰምተናል። መለይ ሲዳማ ህዝብም እርሶ በወሰኑት ውሳኔ እንደተደሰተ ጣቢያችን የህዝቡን እርካታ እየገለጸሉት የክልሉን አመራሮች በመተቸቷ ብቻ ከአዲስ አበባ ከልጆቹ አቀፉ እስከ ሶስት ወራት በላይ በገፋፍነው ወስዶ ያሰሯትን አርቲስትና እና የሰብአዊ መብት ተሟጋች ኢትዮጵያ በቀለችን በአስቸኳይ እንዲፈቱና ትችትን ሸሽቶ አፍኖ ማሰር የብልጽግና ፓርቲ ራዕይ ያለመሆኑን ለመለይ ሲዳማ ህዝብ እንዲያሳዩ ጣቢያችን ጥሪ እያስተላለፈሉት የሲዳማ ክልል ፕሬዚዳንት አቶ ደስታ ተስተሌ በአርቲስት ዮሐንስ በቀለ ቶኪቻው ለተነሳበት ተቃውሞ የሰጠውን አነጋጋሪ ምላሽ እናድምጥ። እኔ በመሰረቱ ቶኪቻ ሲዳማን ያውቃል ያላስ፣ የሲዳማ ቋንቋም ተቀብለው በሲዳመኛ መዝፈኑ ነው እንጂ ሲዳማ ውስጥ ኖሮ የሲዳማ ስነ ልቦናው ሲዳማ አሁን ያለው ሁኔታ ተረድተው ለሲዳማ ችግር መፍትሄ ለመሆን የተነሳ ሰው ነው ብዬ አላስብም። ቶክቻን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቁ አዋሳ ይገባል። በያላ ክቡር ፕሬዚዳንት እርሶ በ300 ሚሊዮን ብር መኖሪያ ቤት ስለገዙት፣ ከ6 ኪሎ ግራም በላይ ወርቅ ወደ ካዝነው ስላጋዙት፣ የህዝቡን ሀብት ደግሞ በዝብዘው ጨርሰዋልና ስልጣን ይልቀቁ ስላሉት አርቲስት ቶኪቻው በዚህ ልክ ለምን ተቸኝ ሲሉ ማንነትን ወደ መንካት መሄዱ ከብልጽግና ሀሳብ ጋር አይጋጭቦት ምን አቶ ደስታ ላይ ደግሞ አርቲስት ቶኪቻውን ሲዳማን አያውቅም ሲሉ ሐዋሳ ተወልዶ ማደጉ፣ ሲዳማን በአለም አቀፍ ደረጃ ማስተዋወቁ፣ ለሲዳማ ህዝብ ችግር ከፊት ለፊት መሰለፉ፣ የእርሶንና የባልደረቦችን የሙስና ቅሌቶች በድፍረት ማጋለጡ ቶኪቻን የሲዳማ አርበኛ እርሶን የሲዳማ ሟርተኛ አያስብልም። ክቡር አቶ ደስታ ሌዳሞ አርቲስቱ ለህዝብ ችግር ከፊት ለፊት በመቆሙ ሲዳማ አናውቅም ያሉት ህገወጥና የብልጽግናን ሐሳብ የሚቀረር ስም ማጥፋት መሆኑን አልተረዱትም። ምን የሲዳማው መሪ እርስዎ መንግስት ኖት። መንግስት ደግሞ የህዝብ ነውና ህዝብን ከበደሉ ከህዝቡ የሚነሳቦትን መጠነ ሰፊ ጥያቄዎችን ጆሮ ሰጥቶ ለውጥ ማምጣት እንጂ በ1950 የቀሩ ቀልዶችን አምጥተው አርቲስት ሆኪቻን 30 ኪሎ ሜትር ካዋሳይኑን አስረን መለቀ አይመለስም ላሉበት ንግግር እንደ መሪ ስህተት መሆኑን አምነው እንደ ክልል አስተዳዳሪ ደግሞ ትችቶችን መፍራት አቆሙ። ተቃውሞ እንዳይነሳቦት ከፈለጉ ክልል ሳይሆን ቸርች መምራትን ነው ያለቦት እያለ ጣቢያችን ምክር ቤት ያስተላልፋል።

ክቡር የክልሉ ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ፣ ላመንኩበት ነገር ምን አይነት አቋም አለ ይመሰላችሁ? ሰው በኮቪድም ይሞታል በተለያየ ነገር ይሞታል። ገለን ወደኋላ እንመለስም እንድታውቁት ነው የምንነግራችሁ። ማለት ምን ማለት ነው? የአንድ ክልልን ተቋም ከሚመራ አመራረስ የሚጠበቅ ነውን? አቶ አለማየሁ ጢሞቴዎስ፣ እርስዎንና መንግስቱን ሰው ስለተቃወመ ብቻ የሚገድሉ ከሆነ የሲዳማ አመራር በብልጽግና ስም ከብልጽግና ሀሳብና ራእይ የማይገናኝ ህገወጥ ድርጊት እየፈጸመ መሆኑን ተረድተዋልን? ክቡር ጠቅላይ ሚኒስትሩ በፓርላማ ፊት ለፊት በኃይል ሲተች ክችት መብት እንደሆነ በግልጽ ተናግረዋል። ታዲያ አቶ አለማየሁ እርስዎን ገላለን ማለት የፌደራሉን አካል አለማክበር አይሆን ምን ሰው በንግግሩ እንደማይታሰር ከቦር ጠቅላይ ሚኒስትር በግልጽ ተናግረዋል። ታዲያ የሲዳማ ግዛት ውስጥ አርቲስት ኢትዮጵያ በቀለችን ጨምሮ ከ200 በላይ ንጹሀን ግለሰቦች በህገወጥ መንገድ ማሰሮት ሀሳብን ለማፈን የሄዱበት ይህ ህገ መንግስታዊ አካሄድ ተጠያቂነት እንደሚያመጣ ቦትም ተረድቶ በአስቸኳይ በግፍ ያሰራችሁትን ነዋሪዎች ከእስር እንዲፈቱ ጣቢያችን እየመከሩት ሲዳማ ኒውስም ለጠቅላይ ሚኒስትር ዶክተር አብይ አህመድእና ለከፍተኛ የብልጽግና ፓርቲ አመራሮች መልእክት ያስተላልፋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡር ምክትል ጠቅላይ ሚኒስትር አቶ ተመዝገን ጥሩ ነ ክቡር የብልጽግና ፓርቲ ኃላፊ አቶ አደንፋራ በቅድሚያ በመለው ሲዳማ በክልሉ መንግስት ላይ የተነሳውን ተቃውሞ ተመልክታችሁ ገምጋሚ ቡድኖችን ወደ ክልሉ በመላካችሁ እንዲሁም በክልሉ ፕሬዝዳንት ላይ ጠንከር ያለ ውሳኔ ማሳለፋችሁን ሲዳማ ኒውስ አድማጭና ችግር ፈቺ አመራር መሆናችሁን ተመልክቷልና ጣቢያችን በሲዳማ ህዝብ ስም እያመሰገናችሁ በሲዳማ ክልል ውስጥ የብልጽግናን ርዕዮትና ሀሳብ የማይከተል የኦሳማ ቢላደንን አይነት አጥፍቶ መጥፋት እቅዱ አድርጎ የሚንቀሳቀስ ኃይል መኖሩና በግልጽ ክቡር ጠቅላይ ሚኒስትሩ ትችትን መብት መሆኑን እየተናገሩ ባሉበት የሲዳማ ክልል አመራሮች ሴት አርቲስት የሆነችውን ኢትዮጵያ በቀለችን ጨምሮ በፌስቡክ ተችታችሁኛል፣ እኔን የሚቃወም ቪዲዮም ላይክ አድርጋችኋል በማለት ከሁለት መቶ በላይ ንጹሀን ግለሰቦችን በሀዋሳ ከተማ መሀል ክፍለ ከተማ ፖሊስ ጣቢያን ጨምሮ በርካታ የማሰሪያ ካምፖቹ አስሮ አፍኖ አጉሮም ይገኛል። ክቡር የፌዴራል ብልጽግና መሪዎች የሲዳማ ክልል መንግስት ህዝብ ላይ ከላይ በዝርፊያና ከታች በአፈና የሚያደርሱትን ሰቆቃ ተመልክታችሁ ሰው በንግግሩ የማይታሰር ከሆነ በሲዳማ ክልል ያሉ ንጹሀን ዜጎች ያለምንም ቅድመ ሁኔታ ከእስር እንዲፈቱና አሳሪዎቹ የሲዳማ ክልል ፕሬዚዳንት አቶ ደስታሌ ዳሞን ጨምሮ የክልሉ ካቢኔዎች በህገ ወጥ መልኩ በሙስና ባካበቱት ሀብትና በኢ ህገ መንግስታዊ መንገድ አፈና በማካሄዳቸው በአስቸኳይ ለህግ እንዲቀርቡ ትእዛዝ እንዲሰጡ ለክቡር ጠቅላይ ሚኒስተሩ እና ለፓርቲያቸው የበላይ አመራሮች ሲዳማ ኒውስ መልእክት ያስተላልፋል። ሼር ኮፒ፣ ሊንክና ሪፖስት ማድረጎን አይዘንጉ። ሲዳማ ኒውስ የህዝብ ድምጽ።